በአምልኮት ጊዜ ምንድን ነው የሚጸልየው? ስንል በአምልኮት ጊዜ የምንጸልየው ሰይፈ መለኮት፣ ሰይፈ ስላሴ፣ መልካ ስላሴ፣ መልካ መድሃኒ ዓለም፣ መልካ ኢየሱስ። እነዚህ የአምልኮት ጸሎቶች ናቸው። ጸሎት ሃይማኖት በምትሰግዱበት ጊዜ እንዳውም ጸሎት ሃይማኖትን በቃላችሁ ይዛችሁ ስትሰግዱ ኃይል ታገኛላችሁ። ስብሃት ለአብ ስብሃት ለወድ ስብሃት ለመንፈስ፣ ምስጋና ይሁን ለአብ ምስጋና ይሁን ለወድ ምስጋና ይሁን ለመንፈስ ቅዱስ እያላችሁ፣ ይህ በሙሉ አባቶቻችን ሲበሉ ስብሃት የሚሉት የለም። እሱን በቃላችሁ ይዛችሁ ስትሰግዱ ኃይላችሁ፣ መንፈሳዊ ሞገሳችሁ ያድጋል። የቅዱሳን ስሜት እንዲኖራችሁ ያግዛችሁ። ጸሎተ ሃይማኖት ደግሞ ራሱ መስገጃ ነው። ጸሎተ ሃይማኖትን በደንብ የምትሰግዱበት ኃይል የምታገኙበት ያመናችሁበትም ኃይል የምትገልጹበት ጉልበታችሁን ለእግዚአብሔር ሲሰጡ ነው። ይህን ለእግዚአብሔር የሰጠውን ጉልበት ታዲያ ሰይጣን ያዘው ብላ ምቀኛ ቢልክባችሁ አይዝም። ይመጣና ያሽቶቻችሁ ነው የሚሮጠው። ለቁር ይጠፋው እቤት ግባና አደናብራት ሲል እንደገና ሰውየው ነው የሚደናበረው። ላኪውና አስላኪዎቹ ናቸው የሚደናበሩት። እናንተን አይነካል በምን ያመለካችሁበት እግር ውስጥ ሥልጣን የለውም። የሰገዳችሁበት ጉልበት ውስጥ እሱ ኃይል የለውም። እጃችሁም ላይ እጇን ያዛት የሚለው ነገር አይሰራም። እጃችሁን አይዝም። እግዚአብሔርን ስለያዛችሁ በምንም መንገድ አስማተኞች እድል አይኖራቸውም በእናንተ እና በመውጣትና በመግባት የምንባረከው የጧቱን የብርሃኑን ጊዜ ለእግዚአብሔር ክብር ስናውለው ነው። ታዲያ እንዲህ እንዳታረግ ኑሮህ በራሱ ይፈትንሃል። ኑሮህ የመንቀዥቀዥ ኑሮ ነው። ስለዚህ ቤቱ ራሱ እንዳጸልይ ስለሚፈልግ አስኮርፎ ያስተኛህና አስኮርፎ ያስነሳሃል። ሰው ተኝቶ እንዴት ያኮርፋል? አሁን አበሻው አብዛኛው ተኝቶ የሚያኮርፍ ነው ማለት። ተኝቶ ማኩረፍ ማለት ተጣልቶ ይተኛል፣ ሲነሳም ተጣልቶ ይነሳል። ከራሱ ጋር ተጣልቶ ይነሳል። ከዛ በኋላ ቀኑ እንዴት ይባረጋል? ችግር እኮ እንዴት ቀን መልካም ሊያወራ ይችላል? እነዚህ ነው ብዙም የማይጸልዩ ሰዎች። እኔ አስማተኛ ነኝ ደበኛ፣ ቃልቻና ጠንቋይ ነው የሚያደርጉኝ። እኔ ይሄ የማይጸልዩ ሰዎች ባህሪ ነው። የውስጥ ክፋታቸውንም ለመግለጥ የሚፈልጉት ሁል ጊዜ ያጣመው ነው፣ በጠማማ መንገድ ስለሆነ ያንን ክፋት ሲያወጡት ታዲያ ከበጎ ሕሊና አይደለም ከክፋት መንፈስ ጋር ተያይዘው ነው የሚወጡት። እነዚህ ነው ብዙዎቹ መልካም የሆነው ነገር ላይ አይስማማቸውም ስለዚህ በደንብ ተጽፏል። ደሞ ቁጥር አንድና ቁጥር ሁለት ላይ በደንብ ተጽፏል። በማለዳ መያዝ ነው፣ ኮል ሚለም መያዝ አይደለም። ስታነቡት ያች ከላይ እንትናለች አይደል? መያዝ ነው። ገና በልጅነት ዘመን የተያዝነን ማለት ነው ገና በህፃንነት በማለዳ ገና ፀሐይ መውጣት እንደጀመረች ማለት ነው። በጥሬው ቃል ይሄ ቃሉ የሚገኘው መጽሐፈ መሳፍንት ምዕራፍ 16 ላይ በማለዳ እንገለዋለን ብለው ፍልስጤሞች ሳምሶን ላይ ያደፈጡትን ቃል ነው። ወደዚህ ወደ መጽሐፉ የለወጥኩትና በማለዳ ነው የተያዝነው። በማለዳ ስንያዝ ቁጥራችን በጣም ብዙ ነው። በመንፈሳዊ ከፍታ የነበሩ አባቶች አንድ ዘመን ላይ ጸሎታቸውን ትተው ጊዜው የማያልፍ ዘመኑ የማይለወጥ ትውልዱ የማይለወጥ መስሏቸው ዝም ብለው ተኙ። ተኝተው ወለዱንና እኛ መተኛ አቃተ። እነሱ ተኝተው ተረጋግተው በሉና እኛ ተረጋግተን መብላት አቃተ። እነሱ ተኝተው ዝም ብለው መናፍስቱ ሲወራረስ ሲያያዝ ምንም ሳይነቁ ቀርተው እኛ አብሮን ተወለደ። እግዚአብሔር ምረቱን ያብዛለን። ስለዚህ በመውጣትና በመግባት መባረክ ሳይሆን ዛሬ ችግራችን በመውጣትና በመግባት መጎሳቆል ሆኖብናል። ስለዚህ ሁልጊዜ የሚሰግድ ሰው ሰግዶ የሚተኛ መልካ ሩፋኤል ጸልዮ ሰግዶ የሚተኛ ሰው መናፍስትን በህልምም አይረብሹትም፣ ከእግዚአብሔርም በቂ መልእክት ይቀበላል። ድጋሚ መተትን ቢላክበትም ያሳያል ምልክት። እኔ አሁን ለምሳሌ ብዙ ጊዜ በህልሜ በር ሲያንኳኳ ያሳየኛል። በሩን ልከፍት ብዬ ማና ስለው ጸጥ ካለ አይ አትገባትም። በህልሜ ነው እንግዲህ የሚታየኝ እና ሊገባ የሚፈልግ መንፈስ አለ። ማለት ነው ብዬ ተረጉመዋለሁ። በር በመሰረቱ ልብ ነው፣ ቤት ልብ ነው እና መንፈስ በቤት የሚመስለው ወይም ደግሞ እግዚአብሔርን በቤት መስለው የሚያሳየን የልባችንን ሀሳብ ነው ማለት ነው። እና ንስሐ መግባት ማታ ማታ መልካ ሩፋኤል ጸልዮ መስገድ በጣም ትልቁ ነገር ነው። መልካ ሩፋኤል ብዬ የለቀኩላችሁ እንትን ጸሎት አለ። በጣም ረጋ ብዬ በጣም ብዙ ሺህ ሰው ነው ያየው። መልካ ሩፋኤል ብላችሁ ብትጽፉ ታገኙታላችሁ። በዛ ላይ መነጋገር ይቻላል መጸለይ ይቻላል። እና ምንም ሳትቸኩሉ መስገድ እየጸለያችሁ መስገድ እየጸለያችሁ መስገድ እግዚአብሔር የሚያግዛችሁ እውነተኛ ሰጋጅ እውነተኛ ፐርፌክት የሆነ ጸሎት መንፈሳዊ ሰው ስትሆኑ ነው። ትክክለኛ በቃ የገባው ጎበዝ ክርስቲያን፣ ጎበዝ አስቀዳሽ፣ ጎበዝ አስቀዳሽ ማለት ማለት ነው ቅዱስ ቁርባን የሚቀበል በሰዓቱ የሚያስቀድስ ቅዳሴ የማይቀር ማሕሌት የማይቀር ወይም ደግሞ አህዱ ሳይባል የሚደርስ እንደማለት ነው። እና በህይወታችሁ ትጉ ስትሆኑ እግዚአብሔርም ደግሞ ያግዛችኋል ማለት ነው። ካሩፋኤል ይሄ ነው። እሺ፣ ቤተሰቦች መልካ ሩፋኤል ብላችሁ ስትገቡ ወደ 238 ሺህ ሰው አይቶታል። ይህን ጸሎቴ አራት ዓመት ሆኖታል። ፎር ይርስ አጎ ነው የሚለው። ብዙ ሰዎች ተጠቅመውበታል ብዬ አስባለሁ 238 ሺህ ሰው ማለት በየጊዜው በየቀኑ ስታዳምጡት በዛ ልክ ደግሞ ረጋ ብዬን ያልኩት እየሰገዳችሁ ሲሆን ይሄንን 17 ደቂቃ የሚፈጀው ይሄንን ጸሎት እየሰገዳችሁ ስትሉት እንትን ይልላቸዋል። በአፋችሁ ስለሆነ የምትሉት በአንድ ሁለት ወፍ ነው። አፋችሁም እየጸለየ ነው፣ ጉልበታችሁም እየሰገደ ነው። እናንተ ላይ መቋቋም ያቅተዋል። ማታ ማታ አይምሯችሁ ሁሉ እንዲስተካከል የምትፈልጉ ከሆነ መልካ ኡራኤልና መልካ ሩፋኤል በጣም ወሳኝ ነው። በተለይ መልካ ሩፋኤል የአባቶቻችን ያስተማሩን ነው። ጠዋት ጠዋት ደግሞ ሳይጸልዩ አለመውጣት ሳይሰግዱ አለመውጣት ቢያንስ እንኳን እንደው ሀያ አንድ አስራ ሁለትም እንደው ጎበዝ ከሆነ 41 እና 64ም ከዛም በላይ የሚቻል ከሆነ ሰግዶ መውጣት ቀኑ ብሩህ ነው የሚሆንላችሁ። በጠዋት የመነሳት ልምድ ያለው ሰው ሁልጊዜ አይምሮ በጣም ንጹህ ነው። በጣም ነቃ ያለ ሰው ነው። አርፍዶ መነሳት በጣም ከባድ ነው። ታውቃላችሁ። ዓለም በጣም ይጫጫናል። ቀኑ ደብሯችሁ ነው የምትውሉት እና ሁልጊዜ ጠዋት ጠዋት እንድንጸልይ አባቶቻችን እንድንነሳ የሚያደርጉት እኮ በስጋም በነፍስም ብሩህ እንድንሆን። አይነ ጠላ በፍራት ተመስሎ ወደ ህይወታችን ሲገባ ያለ ምክንያት ፈሪ እንሆናለን። ሀሳባችንን ለመግለጽ እንፈራለን። ያንቀጠቅጠናል፣ ያልበናል። ሰው ፊትና ሰው መሃል መናገር ሞት መስሎ ይሰማናል። ከፍራታችን የተነሳ ብብታችንን መሀል እጃችንን ወይም መዳፋችንን ያልበናል። ከመናገር ይልቅ ማልቀስ ይቀናናል። ዝምታን እንመርጣለን። ስንናገር አንደበታችን ቃላት ይስታል፣ እንንተባተባለን። ስንናገር ከንፈራችን ይንቀጠቀጣል፣ አይናችን ይርገበገባል፣ በአግባቡ መተንፈስ አንችልም። የልብ ምታችን ከፍርሃታችን የተነሳ ይመታል። የምንናገረው ነገር ይጠፋናል፣ ያዞረናል፣ ጭው የሚል ስሜት ውስጥ እንገባለን። እንኳን ሰውን ጥላችንን እንፈራለን። በዚህም እንሰደባለን ከፍራታችን የተነሳ ሽንታችን ይመጣል ያመልጣል፣ ወዘተ ናቸው። ወዳጆቼ እነዚህ ያየናቸው አይነ ጠላኛን ፈሪ ሲያደርገን የሚታይ ጠባዩ ቢሆንም እነዚህ ምልክቶች አይነ ጠላው የእሱ ሳይሆን የእኛ የተፈጥሮ ጠባይ እንዲመስለን እነዚህን ጠባያት በአንድ ጀንበር ሳይሆን በጊዜ ቀመር ነው የሚያሰርጽብን። ለምሳሌ አይነ ጠላ በልጅነታችን ሲጠናወተን አልቃሻ፣ ነጭ ናጫ፣ ፈሪ እንሆናለን። ይህንን ጠባያችን ቤተሰቦቻችን ጥሩ ጠባይ እንዳልሆነ እያወቁ ተፈጥሮ ነው፣ ምን እናድርግ፣ ሲያድግ ይተዋል እያሉ አይነ ጥላው ሳይታወቅበት በራሱ ጠባይ ያሳድገናል። በልጅነታችን አልጋ ላይ የመሽናት ችግር ክፉኛ የአይነ ጥላ መገለጫ ነው። በዚህ የጠመደን አይነ ጥላ በተኛንበት ሽንት ስንሸና ቤተሰባችን አንቺ፣ አንተ ሽንታም እያስባለ መሰደብንና ማላገጥን እያሸከመን እያሸማቀቀን ያሳድገናል። እኛም በዚህ ችግር ተይዘን ልንተኛ ስንል ገና ለገና ሸናለው በሚል ፍርሃት ፍርሃትን በውስጣችን ያሰርጽብናል። በዚህም በራስ የመተማመናችንን እየሰለበ በቤተሰባችን መሃል ዝቅ ብሎ መታየትን ያስለምደናል። ቤተሰቦቻችንም ጥሩ ፈሪ እንድንሆን በግርፊያ እያስፈራሩን እንጂ በራስ መተማመንን እያላበሱን እያደፋፈሩን አላሳደጉንም። ባይነጥላ ምክንያት አብረውን በቅ ያለውን ጠባይ ይዘን ትምህርት ቤት እንገባለን። በቤተሰባችን መሃል ቀና ማለት ያቃተን ትምህርት ቤት አንገት ደፊና ፈሪ እንሆናለን። ከተማሪዎች ጋር በጠባይና በፍላጎት አንግባባም። ሀሳባችንን በአግባቡ መግለጽ አንችልም። አስተማሪ ሲጠይቀን የተማርነውን የምናውቀውን መመለስ አንችልም። በንግግራችን በፍርሃታችን የተማሪ መሳለቂያ እንሆናለን። ባስ ያልን ደግሞ ከፍርሃታችን የተነሳ ተኝተን ሳያንሰን ቆመን ሽንታችን ያመልጠናል። በዚህ መልኩ እስከ ከፍተኛ የትምህርት ተቋማት እንዘልቃለን። ወደ ማህበራዊ ህይወት ስንገባ ደግሞ ከፍርሃታችን የተነሳ ገለልተኛ፣ ብቸኛ እንሆናለን። ሰው የሚወደን አይመስለንም። ይልቁንም ያየን ሁሉ የሚጠላን ያየን ሁሉ እኛ ላይ የሚጠቋቆምብን ይመስለናል። አይነጠላው በዚህ ጠባዩ እኛ ላይ ሲገለጥ ከሰው ጋራ የመግባባት እድላችንን እያጠፋ የእጮኝነትና የትዳር እድላችንን እየገፋ በማይጠቅመን በልዩ ፈሪነት ህይወታችንን ያበላሻል። የሚገርመው ፈሪ የሚያደርግ አይነጠላ ያለባቸው እህቶቻችንና ወንድሞቻችን በተለይ እህቶቻችን እንኳን ያጠፉትን ያላጠፉትን ጥፋት ማስረዳትና ራሳቸውን ነፃ ማውጣት አይችሉም። ከመናገር ማልቀስ ይቀድማቸዋል። በዚህም ለሰው መናገር ማስረዳት ባለመቻላቸው ሳይሆን በጥፋታቸው ተጸጽተው የሚያለቅሱ ነው የሚመስለው። ይህ ችግር በተለይ በቤተሰብ፣ በእጮኝነት፣ በትዳር ህይወት፣ በመስሪያ ቤት ጎልቶ ይታይባቸዋል። የሚያሳዝነው ደግሞ በተመሳሳይ ፆታ ጓደኝነት ተፈላጊ አይደሉም። ጠባያቸውን ፍላጎታቸውን ችግራቸውን የሚያውቅላቸውና የሚረዳቸው የለም። በዚህም ጓደኛ አይኖራቸው። አንዲት እጮኛ ወይም ትዳር ያላት ሴት ከሌላ ወንድ ጋር ብትታይ ስለዚህ ጉዳይ የሰማው እጮኛ ወይም የትዳር አጋሯ ስለ ጉዳይ በቁጣ አጥብቆ ቢጠይቃት በውስጧ ያለው አይነ ጥላ የፍርሃት መንፈስ ይለቅባትና አብረው ስለታየችበት ሰው መናገር ማስረዳት አትችልም። እንደውም በፍርሃት ስትንተባተብ ነገሩ እውነት ይመስልና ጥርጣሬን በማጫር ወደ ሌላ ነገር ሊቀየር ይችላል። በዚህ መልኩ የስንቱ የእጮኝነት ህይወት ተበላሽቷል፣ የስንቱ የትዳር ህይወት ሰላም አጥቷል። ፈሬ የሚያደርግ አይነ ጥላ በዚህ ብቻ አይበቃም። ፈሬ የሚያደርግ አይነ ጥላ ያለባት አንዲት ሴት በስንት ትግል እጮኛ ይዛ ወደ ትዳር ብትገባ ሩካቤ ስጋን መፈጸም ደስታን መጋራት ሳይል ሞት ሊመስላት ይችላል። ከፍራቷ የተነሳ ሩካቤ ስጋ ለመፈጸም ሰውነቷ ላይታዘዝላት ይችላል።